ሆናትሽን ጽናት ዛሬ የምሬትን ባ ስታነባ ተመልክተናታል። ቤቲ ሕይወቴን በሙሉ አመሰቃቀልሽው፣ ምን ያላደረግሽ ነገር አለ? ልጄን በአንቺ ምክንያት አጣው፣ መርዝ ልትግችኝ እንደነበረ አረሳውትም፣ ብቻ ብዙ ነገሬን መስቀልቅል አድርገሸዋል፣ እያለች እያለቀሰች ትገኛለች። ኪራ በበኩሉ ልጅቷ እንድትድን እንክብካቤ ና አድርግና ወደ ቤቷ እንድትመለስ ማድረግ ወይስ ደግሞ ነገሩን ማባባስ ይሻላል ይላል። ብቻ የኪራ አስተሳሰብ ልጅቷን ካለችበት ሁኔታ ለማውጣትና ወደ እናቷ ቤት ለመመለስ እቅድ ቢኖረውም ጽናት ግን ትዕግስቷ ያለቀ ይመስላል። ክብሮም ባልጠበቀው ሁኔታ ሰናይት አኩርፋዋለች። ስልኳንም ብሎክ እስከ ማድረግ ደረጃ ደርሳለች። ይህ ሁኔታ ክብሮምን እያጨናነቀው ይገኛል። ምን ይሆን ሊያጣላቸው የቻለው አብረን የምና ይሆናል በመጨረሻም ቤቲ ራሷን ስታወድቃባቸው ቤተሰቡ በመጨናነቅ ላይ ናቸው። ምን አጋጥማት ይሆን አብረን የምንመለከተው ይሆናል። ሰላም ጤና ይስጥልን ውድ የቻናሌ ቤተሰቦች እንደምናላችሁ፣ በያላችሁበት በዓለም ዳርቻ ሰላማችሁ ይብዛ እያልኩኝ ጽናት ድራማ ክፍል 93ን የምንመለከት ይሆናል። ሰናይት ድሮምቴ ትክክልነች ሰዋት አቅርቢ የምትለው ይኸው ብቸኝነቴ ነጻነት አለው እያለች ብቻዋን እያወራች ነበረ። ስልክ ከክብሮም ተደውሎላታል። ምን ፈልገ ነው? ሁለተኛ ስልክ ላይ አትደውል በማለት ሁለተኛ እንዳይደውል አስጠነቀቀችው። ክብሮምን በሰማው ነገር በጣም ስለተበሳጨ እየተናደደ ደረጃውን ሲወርድ ከኒና ጋር ይገጣጠማል። የት ነው የምትሄደው እንዲህ ተናደህ አለችው። እሱም የት እንደሚሄዳት ጠይቅኝ አሁን ልቀቂኝ በማለት በንዴትና በብስጭት ይመልስላታል። እንዲህ ተበሳጭተህማ ሰናይት ቤት አትሄድም። በትክክል የምትሄድበትን ቦታ ንገረኝ። ወይ እነ ጽናት የሉ ማን ልንገር እያለች ሳለ አንቺ ሴትዮ ግን የምነግርሽን አትሰሚኝም እንዴ? ልቀቂኝ በማለት አመናጭጓት ሄዳል ይሄዳል። ቤቲ መኝታ ክፍል ሆና በጨዋታ ላይ ናት። ጽናት ወደ ክፍል ትከሰታለች። ነይ እስኪ አብረን እንጫወት አለቻት ሶፋ ላይ ሆነሽ አስቸገርሽ፣ እዚህ መጥተሽ ደግሞ ልጅ ልጅ አጫውተሻል አለቻት። ኪራ ነው እንጂ አንቺ ግን በጣም ክፉ ሰውነሽ፣ በማለት ጽናትን ለማክፋፋት ስትሞክር ጽናት ግን የበፊት በደሏን ማስታወስ ጀመረች። ልጅን በመድኃኒት የነጠቅሽኝን ተሸፋፍነሽ መርዝ ልታጠጭኝ የነበረውን እረስንቱ ልንገርሽ፣ በህይወቴ ብዙ ምስቅልቅል አድርሰሽብኛል በማለት በምሬት ትናገራለች። ቤቲም ጽናት በቃ ተይኝ፣ አትጩሂብኝ አለቻት። መስማት አለብሽ ወይስ ደግሞ የእርቃን ፎቶ ልታሰራጭብኝ የነበረውን እያለች እያንዳንዱ በደሏን እየቆጠረች እየነገረቻት ነበረ። የሁለታቸውን መጫጫክ የሰማው ኪራም ወደ ክፍላቸው ይከሰታል። ምን እየሆናችሁ ነው ይላል። ኪራ እየተቆጣች ነው በማለት ቤቲም ሄዳ ትጠመጠምብታለች። ይኸው መላክሽ መጥቶልሻል፣ በይ ተናገሪ አለች ጽናትም ጽናት በጣም ተፈሳጅታ ስለነበረ፣ ኪራ በዚህ ልክ ትዕግስትሽ ያልቃል ብዬ አልገመትኩም ነበር፣ ምን ሆነሽ ነው እያለ ነው። ጽናትም አንተ መልአክ ልትሆን ትችላለህ፣ እኔ ግን መቼም ቢሆን የበደለችኝን ልረሳ አልችልም በማለት በቁጣ ትመልሳለች። ኪራም እባክሽን ተረጅኝ እያለ ሊለማመጣት ቢሞክርም ጽናት ግን ለማድመጥ ፈቃደኛ ስላልነበረች ትታው ለመውጣት ትገዳለች። ጽናት ተበሳጭታ ወደ ኩሽና ስትሄድ ኒና ምግብ ለማብሰል ሽንኩርት በመክተፍ ላይ ናት። ስጪኝ ቢለዋው ላግዝሽ፣ አለቻት። በዚህ ንዴትሽ ቢለዋ ልሰጥሽ አልችልም። ምን ሆነሽ ነው ግን የተበሳጨሽው? ፊትሽ ትክክል አይደለም፣ እያለች እየጠየቀቻት ነው ጽናትም የእርጎ ዝንብ ማለት አንቺ ነሽ በማያገባሽ እየገባሽ ጥልቅቅታ ያለሽ አለቻት። ኒናም ሁልጊዜም ቢሆን እኔ ስነግራችሁ ጀርባችሁን የምትሰጡኝ ለምን እንደሆነ አላውቅም፣ ብማለት በምሬትና በብስጭት ትናገራለች። ክብሮም ስለተናደደበት ጉዳይ ጽናት እየጠየቀችው ነበረ። ጓደኛሽ አበሳጨችኝ፣ በሆነ ባልሆነው ነው የምትቆጣው። እባክሽን ምከሪያት። እኔ ምን ላደርጋት እችላለሁኝ? ዛሬማ ጭራሽ ቤቱ ተከራይቷል እንዳትመጣለችኝ፣ ስልኩንም ብሎክ አድርጋኛለች እያለ በጣም ተናዶ በጩኸት ይናገራል። ኒና መታ ምንድነው የተፈጠረው? በማለት ለመጠየቅ ብትሞክርም ክብሮም ግን ለኒና ጥያቄ ቦታ አልነበረውም። እስኪ ንገሪ ጽናት፣ እሷ ቀልቧ ካልወደዳት እኔ የግድ መጥላት አለብኝ ማለት ነው? እያለ ጽናትንም እየጠየቃት ነበር። ኒናም እኔን ነው የጠላችኝ እያለች ለጥያቄዋ መልስ አላገኘችለትም። ወዲያውኑ ተበሳጭቶ ክብሮም ከቤት ወጥቷል። ምን ሆኖ ነው ግን እንደዚህ ተበሳጨዋለች? ከሰናይት ጋር እንደተጣሉም ጽናት ትነግራታለች። ኒናም ይቺ ብጣሻም አብዝታው ነበረ ደግ አደረጋት እያለች እየተሳደበች ነው ጥናትም ጓደኛዬ እስከሆነች ድረስ ፊቴ ላይ እንዳታሚያት በማለት ተበሳጭታ ትወጣለች። ጥናት ከተለየቻት በኋላ እሳቱ በዚህ ልክ ይራገባል ብዬ አላሰብኩም። ቆይ ማን የሆነ ያቀጣጠለው እያለች ብቻዋን እያወራች ነው። ጽናት በተፈጠረው ነገር ኪራ ጋር ቅራኔ ስለተፈጠረ ከእሱ ጋር ማደር ፍላጎት አልነበራትም እና ከኔና ጋር ነው የማድረው፣ አለችው። ምን እያደረግሽ ነው ያለሽው? አንቺ ለሌላ ሴት ልትድርኝ አስበሽ አልነበረም? እኔ አሁን ልጅቷ እንድትድን ነው እንክብካቤ እያደረግኩ ያለሁት። ለምን ትንሽ እንኳን ልትረጅኝ አትሞክር? ይላታል። እሷ ለእናቴ ስል ነው ያንን ያደረግኩት፣ እኔም ለእናቷ ስል ነው ይህንን ያደረግኩት ጽናትም ለነገሩ እናትየዋም ቢሆን እንደ ልጇ እባብ ናት በማለት እየተሳደበች ነበረ። የምትናገሩውን ነገር አውቀሻል፣ ግን ምንም ቢሆን ልታ ከብሪያት ይገባል በማለት ኪራም ይመልስላታል። በመልሱ የተናደደችው ጽናትም ካንተ ጋራ መከራከሩ ትርፉ ቃላት መወራወር ነው በማለት ክፍሉን ለቃ ትወጣለች። የጽናትን መውጣት ተከትሎ ቤቲ ተከታትላ ወደ ክፍሉ ትገባለች። ጀርባዬን ምሸኝ ትለዋለች። እሱም ጀርባዋን እያሸላት ሳለ ወደውኑ ጽናት ትመጣና ትመለከታቸዋለች። ጽናትም ባየችው ነገር በጣም ትበሳጫለች። ጽናት እንዳየሸው አይደለም አንቺ እንዳሰብሽው በማለት ሊያሳምናት ቢሞክርም ጽናት ግን ከዚህ በላይ አልጋይ ላይ ስትማግጥ ማየት ነበረብኝ ወይ? ምን ልታደርግ ፈልገህ ነው እያለች በንዴትና በብስጭት ትናገራለች። ኪራም አሁን እሳ በዛ ሽው በማለት በጥፊ ይመታታል። ጭራሽ በጥፊ እያለች ጽናትም ፊቷን እየጠራረገች ወደ ሳሎን እያለቀሰች ትወርዳለች። ወይ እሷን ወይኔን ይምረጥ እንጂ እኔ ከዚህ በላይ አልችልም እያለች ጽናትን በእንባ እየታጠበች ነው ሰናይት ጠዋት በማለዳ ተነስታ ስልኳን ስታይ የተለመደው ሰላምታ የለም። ለካ ስልኩን ብሎክ አድርጌዋለው። አሁን ወደ ቀድሞ ማንነት የተመልሻለው፣ ቀጥ ብዬ ወደ ስራዬ ነው እያለች ከራሷ ጋር እየተነጋገረች ነው። ጽናት ከኪራ ጋር ከተኮራረፉ በኋላ ሶፋ ላይ ነበር ያደረችው። ኒና መታ፣ ለምን እዚያ አደርሽ? እዛ ሲያባረርሽ እዚህ አደርሽ ማለት ነው አለቻት። ጽናትም ሶፋ ላይ መተኛት እንደፈለገች ትናገራለች። ያችው ሆረር ጌት ሄዳ ነው አለቻት። ጽናትን በመደናገጥ ያው እንደፈራሁት ኪራ ጋር አደረች ማለት ነው አለቻት። ወዲያውኑም ኪራ ወደ ሳሎን ይከሰታል። ቤቲ የት እንደሄደች ይጠይቃል። ማታም ከሱ ክፍል ገብታ ሳለ ወዲያውኑ እንዳስወጣትና እንዳባረራት ይናገራል። እነሱም ተደናግጠው ቤቲን ሲፈልጉ ደረጃ ላይ ኮርምት ብላ ያገኟታል። ኪራም በመደናገጥ ቤቲ እያለ ደጋግሞ ቢጠራትም ምንም አይነት ምላሽ አልሰጠቻቸውም። ከወደቀችበትም አንስተው ሆስፒታል አድርሰው ከመለሷት በኋላ ሶፋ ላይ አስተኛት ጽናትና ኪራ ግን ጭቅጭቃቸውን ቀጥሏል እንደዚህ ማድረጉ ምን አስፈለገ እኔ ካንቺ እናልጠብቅም ነበር በማለት እየተናገራት ነበር ጽናትም እንደዚህ እንደሆነ ያደረገኝ አንተ ነህ በማለት መልሳለታለች ኪራም ነገሩን ማባባስ ወይም ልጅቷን እንድትድን አድርጎ ወደ ቤት መመለስ ይሻላል፣ እስኪ ምን ይሻላል እያለ ኒናን እያማከራት ነበረ። እኔ ሳስበው ይች ልጅ የድሮ ፎንቃህ ነበረች ወይ በማለት ጥያቄዋን አስከትላለች። ኪራ ምን ማድረግ እንዳለበት እየተጨናነቀ እንደሆነ ይነግራታል። ኒናም የተሻለውን መምረጥ እንዳለበት ተናግራ ወታለች። ኪራም የህይወቱ ፈተና የሆነችበትን ሴት ተሎ አድንልኝና እባክህን ወደ ቤቷ መልስልኝ እያለ እየጸለየ ነበረ። በሌላ በኩል ኒና ወደ ኩሽና ሄዳ በሀሳብ ጭልጥ ያለችውን ጽናት ምን እንዳሳሰበች ገብቶኛል አንቺ ባትነግሪኝም እያለቻት ነው። ቤቲ ጤነኛ ሆና ያልተሳካላትን ፍቅር እብዱና ለማሳጋት ደፋ ቀና እያለች ነው፣ የአንቺን ቤት ለማፍረስ ነው እያለች እየነገረቻት ነው። ግን እኮ ክፉ ሰው ላይ ክፉ በመሆን አትመልሹም። ነገሮችን ተረጋግተሽ አስቢ እያለች እየመከረቻት ነበረ። ጽናትን በምክሯ አመሰግናለሁ ስትላት፣ ተመስገን ጽናት እንኳና ከኔ ምክር ለመቀበል ፈለገች። ይህን ስማና የበት እያለች ከራሷ ጋራ እየተነጋገረች ነበር። ሰናይት ወደ ስራ ቦታዋ ስትሄድ ክብሮም እየጠበቃት ስለነበረ ከመንገድ ላይ ተገጣጥሟል አሁን አለቃዬ እንዳይህ ዞር በልና ጥፋልኝ እያለችው ነው ምን አድርጌ ነው ግን በአንድ ጀንበር የተገለባበት ሺው በማለት ሊያናግራት ቢሞክርም እሷም ተስፋዬን የገለባበት ገው በአንድ ጀንበር ነው ከዚህ በኋላ ላይህ አልፈልግም እንደውም ይህት የጸለት ጠብቆኛል ግንኙነቱ ብዙ ርቀት አልሄድንም አስመሳይ ነህ በማለት ገልብጣው ትሄዳለች ክብሮምም የተናገረችው ቃላት እጅግ በጣም እየከነከነው ነበረ አስመሳይ የሚለው ለአእምሮ ጥያቄ ፈጥሮበታል ቤቲ ገላዋን እያሳከካት ስለሆነ ኪራ እንዲያጥባት እየጠየቀችው ነበረ ኪራም ምን አይነት ደፋር ነሽ እኔ እንዴት ያንችን ገላ አጥባለው እያለ እየተከራከራት ነበር እሷ ግን ካላጠብከኝ እያለች እየነፈረቀችበት ነው በኋላም ኔናንጠር ገለዋን እንድታጥባትም ይነግራታል ኒና በቤቲ ምክንያት እንደተማረረችና እንደተሰላቸች ትናገራለች አሁንስ ምን ይሻለኛል የስድስት ወር ህጻን ልጅ ነው የሆነችብኝ ለማንኛውም ለጽናት ስል ዛሬ እታዘዛለሁ በማለት ለዋለት ታጥባት ፈቃደኛ ሆናለች። ኪራም እጠቤ ትላለች። እንዴ ምን አይነቷ ደፋር ናት! እዛ ዝናብ ላይ በላርጎ ነበር መዘፍዘፍ እያለ ብቻውን እያወራ ሳለ፣ የዛሬው ጽናት ድራማ በዚህ ተጠናቋል። በቀጣይ እስከምንገናኝ ድረስ መልካም ጊዜ ሆንላችሁ እያልኩኝ ለዛሬ የተሰናበትኳችሁ አመሰግናለሁ።